ብዙዎች ለራሴ ጊዜ ሰጥቼ እንድዝናና እንዲሁም እረፍት እንዳደርግ ይመክሩኛል። እኔ ግን ስሞት የማርፍበት በቂ ጊዜ አለኝና አሁን ሙያዬ ላይ መታተር እፈልጋለሁ እላችኋለሁ። ይህን ያለው የማንቸስተር ዩናይትድ አምበል ብሩኖ ሚጉኤል ቦርጌዝ ፈርናንዴዝ ነው። ፖርቹጋላዊው የአማካኝ ስፍራ ተጫዋች ብሩኖ ፈርናንዴዝ ክለቡ ማንቸስተር ዩናይትድ ባለፉት ዓመታት የዝቅታ ጉዞ ላይ ቢሆንም እሱ ግን ከነ ብቃት ነው ይሉታል። ዩናይትድ በፕሪምየር ሊጉ ደረጃው ዝቅ ያለበት ቢሆንም በአውሮፓ መድረክ በተለይም በዩሮፓ ሊግ የተሻለ አቋም ላይ ይገኛል። ይህ በዋናነት ከአምበሉ ብሩኖ ፈርናንዴዝ ጥንካሬ ጋር የተያያዘ ነው ይባላል። አንዳንዶች ብሩኖ ብቻውን ቡድን ነው ሲሉም ይገልጹታል። በዩሮፓ ሊግ ለፍጻሜ የተቃረበው ዩናይትድ በግማሽ ፍጻሜ የመጀመሪያ ዙር ጨዋታም ወደ ስፔን አቅንቶ አትሌቲክ ቢልባውን 3 ለዜሮ አሸንፎ ተመልሷል። ይህም በሜዳው የሚያደርገውን ሁለተኛውን ጨዋታ የሚያቀልለት ይሆናል። ማንቸስተር ዩናይትድ የዩሮፓ ሊግ ዋንጫን የሚያነሳ ከሆነ በቀጣይ ዓመት በቀላሉ የሻምፒዮንስ ሊግ ውድድርን የሚቀላቀል ይሆናል። በዚህም በብሩኖም ፈርናንዴዝ አምበልነት የሚመራው ዩናይትድ የሞት ሽረት ትግል በማድረግ ላይ ነው። ብሩኖ ፈርናንዴዝ በዩሮፓ ሊግ ታሪክ በ27 ጎል ሶስተኛው ከፍተኛ ጎል አስቆጣሪ ሲሆን 18 ለጎል የሚሆኑ ኳሶችን አመቻችቶ በማቀበልም ከሌላ አንድ ተጫዋች ጋር በእኩል አንደኛ ደረጃ ላይ ይገኛል። በዘንድሮ ዩሮፓ ሊግ ግማሽ ፍጻሜ ጨዋታም ምንም አይነት የአውሮፓ ደረጃ ዋንጫ የሌላቸውን አትሌቲክ ቢልባውን አንገት አስደፍቶ ተመልሷል። ብርኖ ያሳየው ብቃት ከአሰልጣኝ አሌክስ ፈረጉሰን በኋላ የማንቸስተር ዩናይትድ ቀድሞ ተጠቃሽ ምርጥ ተጫዋች የሚያስብለው ነው። ምንም አይነት መታከት ሳያሳይ ሜዳውን ሙሉ በማካለልና የቡድን አጋሮችን በማስተባበር አለሁ የሚል እግር ኳሰኛ ነው ይባልለታል። በተለይ ክለቡ የሞት ሽረት ትግል በሚጠይቅበት ጊዜ ብርኖ ምላሽ መስጠት የሚችል ፖርቹጋላዊ ነው። ከቢልባኦ ጋር በነበረው ጨዋታም ሁለት ጎል በማስቆጠር ማን ኦፍ ዘ ማች ተብሏል። ብሩኖ ፈርናንዴዝ አሁን ሰላሳ ዓመቱ ላይ ይገኛል። ይህ እግር ኳሰኛ በልጅነቱ ወደ ስዊዘርላንድ የመሄድ እድል አግኝቶ ነበር። ይህም ወላጅ አባቱ ወደዚያው ሀገር መሄዱን ተከትሎ የመጣ ነበር። እሱ ግን በወቅቱ የስዊዘርላንድ እግር ኳስ እንደ ፖርቹጋል አይሆንም በሚል ሊቀበለው አልቻለም። በዚህም ፕሮፌሽናል እግር ኳስ ተጫዋች ከነበረው ከታላቅ ወንድሙ ጋር በተወለደበት አካባቢ ኳስ ይጠበጠባ አድጓል። በልጅነቱ በአካባቢው የወጣት ክለቦች ሲጫወት ከቆየ በኋላ ፕሮፌሽናል ጨዋታ የጀመረው በጣሊያን ሴሪአ ሁለተኛ ደረጃ ላይ ለሚገኘው ኖቫራ ክለብ ነበር። ወዲያውኑ ደግሞ በዚያው ሀገር የመጀመሪያው እግር ኳስ ደረጃ ወይም ሴርአኤ ላይ ወደሚገኘው ዩዲኒዜ ክለብ ተዛውሯል። በዚህ ክለብ ለሶስት ዓመት ቆይቷል። ቀጣዩ መዳረሻው ደግሞ ሌላው የጣሊያን ክለብ ሳምፕዶሪያ ሆኗል። ብሩኖ በጠቅላላው በጣሊያን ክለቦች አምስት ዓመታት ተጫውቷል። አቅሙንም በዚያው አሳድጓል፣ ፈላጊውን በስቷል። በዚህ ጊዜ ታዲያ የሀገሩ ክለብ ስፖርቲንግ ሊዝበን ተጫዋቹን የግሉ አድርጓል። በ2017 ወደ ሀገሩ ክለብ የተመለሰው ብሩኖ ብቃቱን በእጅጉ በማሳደግ በተከታታይ ሁለት ዓመታት የሊጉን ዋንጫ ማንሳት ችሏል። በዚህም ስፖርቲንግ ሊዝበን በተከታታይ ዓመታት የፕሪሜራ ሊጋው ምርጥ ቡድን ተብሏል። ብሩኖም ለተከታታይ ዓመታት የሊጉ ምርጥ ተጫዋች ተብሎ ተመርጧል። በተለይ በ201819 የውድድር ዓመት ብሩኖ 33 ጎሎችን በማስቆጠር በፖርቹጋልም ሆነ በአውሮፓ ከፍተኛው ጎል አስቆጣሪ የአማካይ ስፍራ ተጫዋች ተብሏል። ይህ ተጫዋች በጠቅላላው ስፖርቲንግ ክለብ 137 ጊዜ ተሰልፎ 64 ጎሎችን ማስቆጠር ችሏል። ከዚህ ጊዜ በኋላ ፊቱን ወደ እንግሊዝ አዙሯል። መዳረሻው ደግሞ ገና ነው ማንቸስተር ዩናይትድ ነበር። በ2020 በ47 ሚሊዮን ፓውንድ ዩናይትድን የተቀላቀለው ብሩኖ በዚህ ቤት ትልቅ ስኬትን አልሞ ነው የገባው። የተዛወረበት ገንዘብ በወቅቱ በፖርቱጋል ክለቦች ታሪክ በትልቅነቱ ሁለተኛው ነበር። በማንቸስተር ዩናይትድ የመጣበት ወቅት ለክለቡ ጥሩ የሚባል ባይሆንም እሱ ያለውን ሁሉ ሳይሰስት እየሰጠ ነው። ይህም ሆኖ ዩናይትድ በተለይ ባለፉት ሁለት ዓመታት በፕሪምየር ሊጉ ያሳየው አቋም እጅግ አስከፊ ሆኗል። የሆነው ሆኖ ቡድኑን በአምበልነት እየመራ የሚገኘው ብሩኖ ፈርናንዴዝ እስካሁን ከ2 8 በላይ በሚሆኑ ጨዋታዎች ላይ የተሰለፈ ሲሆን 100 ገደማ ጎሎችንም አስቆጥሯል። ይህ ለአማካኝ ስፍራ ተጫዋች ስሙን በበጎ የሚያስጠራ ነው። ብሩኖ ፈርናንዴዝ ለሀገሩ ፖርቹጋል ከ1920 21ና 23 ዓመት በታች እንዲሁም ለዋናው ብሔራዊ ቡድን 78 ጊዜ ተሰልፏል። 25 ጎሎችንም ማስቆጠር ችሏል። የአውሮፓ ዋንጫንም አንስቷል። በግሉ ከ35 በላይ እውቅናና ሽልማቶችን ሰብስቧል። አሁን እድሜው እየተንደረደረ ቢሆንም እሱ ግን ገና ኳስን ብዙ እጫወታለሁ እያለ ነው። ቻናሉን ሰብስክራይብ በማድረግ አዳዲስ መረጃዎች አገኙ። መልካምን ሁሉ ተመኘን።